በዚህ በአደባባይ እውነት ሲወራ ደስ ይለኛል። ስወይ ሚካኤል ተጨምሮ ነው ኢየሱስ ያዳ ነው። ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳ ነው። ኢየሱስ ጊዮርጊስ ጊዮርጊስ ለመሆን ኢየሱስ ያስፈልግ። አለዚያ ጊዮርጊስን ሰማይት ምን ማክበር አንችልም። ጊዮርጊስ ያን ከራ ሁሉ የተቀበለው ስለ ክርስቶስ ነው። አቡነ ተክለ ሃይማኖት ከሸዋ ቡልቃ ጀምሮ እስከዚህ የሰበኩት ክርስቶስ እውነት፣ ውሸት ያን ያህል የጽድቅ ዋጋ የከፈሉ ስለማን ሲሉ ነው? አልከፈለም። ክርስቶስ ክርስቶስ እዳ የለበት፣ በማንም ላይ እዳ የለበት። ከኔ ጋር ናቸው አይደል? የጸርቃንን የጽርቃቸውን ዋጋ የሚሰጥ እርሱ የፅርቃቸው የጽርቃቸው ማይተምና የህይወታቸው አለኝታ ክርስቶስ ነው። ይሄ ነው እንጂ ክርስቶስ ነው። ኢየሱስ ከሌለ ምንም የለም። እሱን ሸፍነን ሌላውን አይደረገም። ከፍ ያለው ኢየሱስ ነው። አዳኝ ቤዛችን ኢየሱስ ነው። ሰላም ሰላም፣ እንዴት ናችሁ? ቅዱሳን የኢየሱስ ስም የተባረካዮን። እኔ ሰላም ነኝ። በተለመደው ሰዓት አዳዲስ ቪዲዮ እዚህ መጥቻለሁ። በጣም ብዙ ነገር ነው የምናየው። የትም እንዳትተዱ፣ ከነጋ ቆዩ፣ ተባረኩ። ጠቅታ ወደ ቪዲዮ እናብረባት። በሷ ማርያም እንወዳታለን። እኛ ማርያም፣ እስቲ ማርያም በሉ እንወዳታለን። እሷን ቤቷን እንሰራለን።

እኛ ኦርቶዶክስ ከመቤቴ ውጪ አሜን፣ ከጊዮርጊስ ውጪ አሜን፣ ከቅዱሳን ውጪ አሜን። ሰምታችኋል። በአደባባይ ነው። ከማ ውጪ እኛ አናመልክም። ከመላእክት ከመቤቴ ውጪ አናቀም አናመልክም። እንዴ ነው። አይዟችሁ፣ እግዚአብሔር ዛሬ አይተወንም ያለው ማይበል። ሞገዱ ጸጥ ማለቱ አይቀርም። ብዥታውን መጥራቱ አይቀርም። ጨለማውን ማለፉ አይቀርም። ከፋቱ ሴራው፣ ተንኮሉ መሻራቸው አይቀሬ ነው። አትጠራጠሩ። ብዥታውማ ይጠራል። የሆነ ብዥ ያለ ነገርማ አለ፣ ያ ይጠራል፣ ይስተካከላል። ቅዱሱ ቃል ይነበባል። አለቀ። መጽሐፍ ቅዱስ ይገለጣል። ኢየሱስ ጌታ ነው ይባላል። ኢየሱስ ቤዛ ነው ይባላል። አራየ ይጠራል፣ ይስተካከላል። ኢየሱስ ብቻውን ጌታ ነው። ሰላም፣ ውድ ቲክቶክ ቤተሰቦቼ፣ እኔ ሄኖክ ኦርቶዶክስ ነኝ። ዛሬ የመጣውበት ዋናው ጉዳይ አንድ ነገር ነው። ይህም ውሸት ሱፍ አድርጎ በአደባባይ ላይ ሲወጣ ዝም ማለት አልችልም። አስቀድመው ኦርቶዶክሳውያን አባቶቼ ሄኖክ ይሄን ነገር ዝም በል ስላሉኝ ብዙ ሚስጥር ይዤ ዝም ብዬ ነበረ። ነገር ግን አሁን ዝም እንዳልል እያረጉኛሉ ቪዲዮዎች ስላሉ ይሄን መልእክት ለእናንተ ይዤላችሁ መጥቻለሁ። ሲቀጥል የመጣሁበት መልእክት ምንድነው? ዮኒ ማኛ አንድ ቪዲዮ ሰርቶ አየው። ይህም ጆን የሚባል አንድ የፕሮቴስታንት ቲክቶከር የሰራው ቪዲዮ ነው። እኛ ኦርቶዶክስ፣ እኛ ፕሮቴስታንቶች እንወድሃለን። ፍቅራችን ከኛ ሳይሆን የሚቀዳው ከኢየሱስ ክርስቶስ ስለሆነ ዘር፣ ቀለም፣ ሃይማኖት፣ ጾታ ሳን ላይ እንወድሃለን እያለ ሲናገር ሰምቻለሁ። አንድ ነገር ልንገራችሁ፣ እኔ አለው እኔ ሕያው ምስክር ነኝ። በዛኛውም ቤት እስከ ጥግ አውቀዋለሁ። ወደዚህም ቤት ደግሞ መጥቼ ሁለቱንም ቤት አይቻለሁ። እኔ መናገር እችላለሁ፣ ምክንያቱም ሐዋርያቶች እውነት መንገድ ኢየሱስ ነው ብቻ ብለው አይደለም የሚመሰከሩት ያየነውን የሰማ ነውን የዳሰስ ነውን እንመሰክራለን ብለው ክርስቶስን በባህሪው በእውነቱ በኑሮ በላይፉ አይተው እውነተኛ ምስክር ሰጥተዋል። ዛሬ እኔም ደግሞ ሁለቱንም ቤት ስለማቅ እውነተኛ ምስክር ሰጣለሁ። እውነተኛ ፍቅር ያለው ኦርቶዶክስ ቤት ውስጥ ነው። እውነተኛ ህይወት ያለው አንደኛ ስለ ክርስቶስ አይናገሩም እንደሆነ ይናገራል። 24 ሰዓት ሙሉ ያወራል ቀን ለሊት፣ ማታ ክርስቶስ ግን የሚያወራለትን ሳይሆን የሚኖርለትን ነው የሚፈልገው። የክርስቶስን ቃልና ተግባር እውነትን ደግሞ የምትኖረው ቤተክርስቲያን ቅድስትና ክብርት የሆነችው ኦርቶዶክስ ቤተክርስቲያን እንደሆነች እኔ ይኸው ህያው ማስረጃ ነኝ። ኦርቶዶክስ ቤተክርስቲያን ለዘላለም ትኑር። ዮኒ ማኛ እኛም ኦርቶዶክሳውያኖች አንጠላም እንወድሃለን። ነገር ግን ይሄን ምስክርነቴን ስማ፣ እውነት የሚኖረው በኦርቶዶክስ ቤተክርስቲያን ነው። ስለዚህ አሁን ወደ እውነት እየቀረብክ ነው። ስለዚህ ሳትሳሳት፣ ሳትሸነገል ወደ እናት ቤተክርስቲያን ወደ ኦርቶዶክስ በጊዜ ተመለስ። እወድሃለሁ፣ ወንድሜ ነህ። ቻው፣ አመሰግናለሁ። እዚህ ውስጥ ብዙ ነገር ነው ያወራው ሰምታችኋል። አንደኛ ሁለቱንም ቤት እስከ ጥጋቃ አለ። ሁለተኛ 24 ሰዓት ስለ ኢየሱስ ይወራል። እስከ ጥግ የምታወቀው ሁለቱንም ቤት ነው። መጽሐፍ ቅዱስ ነው። ጴንጤ በመሆን ወይንም ኦርቶዶክስ በመሆን ህይወት ያለ ይመስላል ሰው፣ እንደዛ አይደለም። ህይወት ያለው መጽሐፍ የሚለውን በመከተል ነው እንጂ እዚህም ቤት አይቻለው እዛም ምን ቤት ለማየት ነው የምትዞረው? ወይ ቃሉን አንብበሃል ነው አሁን ይሄን ሁሉ ሰዓት ስታወራ አንድ የእግዚአብሔር ቃል እንደ ወደ እግዚአብሔር ቃል ራሱ ጋ የምል ቃል ትብሎ ስሜት አይደል? እውነተኛ ፍቅር ያለው እዚ ጋ ነው። ሀያ አራት ሰዓት የሚሰበቅ ከሆነ ኢየሱስ ጌታ ነው ሲባል ለምን ትናደዳል? ሀያ አራት ሰዓትማ ብዙ እኮ ነው። ሁለት ደቂቃ ኢየሱስ ጌታ ነው ብሎ የሚያወራ ሰው ከመጣ እኮ ትበሳጫለን። ታዲያ ሀያ አራት ሰዓት ሙሉ የሚትሰብቅ ሰው ሁለት ደቂቃ እንዴት መታገስ አቃተህ? ደግሞ ሁለተኛ ፍቅር ያለ እዚህ ቤት ነው። ሁለቱንም ቤት እና ምስክር ነኝ። እኛ የአንተን ምስክር ሳይሆን ቃሉን ነው የምንፈልገው። ቃሉን አንብባ መጽሐፍ እንዲላል ይኸው፣ ይሄ ቃል ምስክር ነው በል። የእኔና የአንተን ምስክር እያመጣን ምን አወራ ከሆነማ ቃል ምን ይዘራል። ቅዱሱ ቃል ካንተ ሆነ ማለት ነው። ስለዚህ ሁለቱንም ቤት አይተሃል አይደል? ሁለቱንም ቤት ለማየት ነው ስትዞር የነበረው። ቅዱሱን ቃል አንብባ ህይወት ለማየት ነው። ህይወት ኢየሱስ ጋር ነው ያለው። ኢየሱስ ደግሞ መጽሐፍ ቅዱስን ካነበብክ ነው የምታውቀው። ይሁንላችሁ። እባካችሁ ምንም ሆኑ ምንም መጽሐፍ ቅዱስን ካላነበባችሁ በቃ የምታወሩት ነገር እንዴት ጻን ነው? ምንም እኮ እንትን የለው። በቃ ዝም ብሎ የፖለቲካ ኢኮኖሚ። አንዳንድ ሰው እኮ እንደ ፖለቲካ ኢኮኖሚ ያወራው እኔ አይቻለሁ። እኔ ምስክር ነኝ። አረ ከቅዱስ ቃል ብላውሩ። አረ መጽሐፍ ቅዱስ እንዲላል ኤኦኤ ነው ምስክር በል። እኛ የምንፈልገው መጽሐፍ ቅዱስ የምናገረውን ምስክር ነው እንጂ ሰው የሚያወራውን አንፈልግም። ኢየሱስ ጌታ ነው ስንል ራሱ ከራሳችን አይደለም መጽሐፍ ኢየሱስ ጌታ እንደሆነ ስለሚናገር ነው። አንተ ላወራው ነገር እኮ ምንም ማስረጃ የለም። ከቃሉ አምጣና አውራ። እስከ ጥግ ኖሪያለሁ። ኢየሱስ ብቻውን ጌታ ነው። ትክክለኛው ፍቅር ኢየሱስ ጋር ነው። ተጋለ እናንተ ጋር እሱ አይሰራ፣ እሱ አይሰራ። ትክክለኛው ፍቅር ኢየሱስ ጋር ነው። እሱ ጋር እሱ ነው የሚሰጠው ሰላምና ፍቅር ኢየሱስ ጋር ሌላ ጋር የለም። እኔ ጋር አለ፣ እንትና ጋር አለ። ና እኔም ይህንን ተው። ይሄ የምርጫ ቅስቀሳ የሚመስል ፖለቲካ ተው። አቅ ምንም አይሰራ። ኢየሱስ ብቻውን ያድናል። የትም መኖር ትችላለህ። ክርስቶስን ብቻ ተከተል፣ ሌላውን ተው። ክርስቶስን ብቻ ተከተል። የትም ቤት ሆን ቤት መቀያየሩ አይደለም። የክርስቶስ ተከታይ ነው ወይስ አይደለህም? የክርስቶስ ተከታይ ነው እኛ ቤት ያለው የማርያም ተከታይ ነው ያለው? እውነትህን እንነካለን። የክርስቶስ አርበኛ ነው ነው ስለ ክርስቶስ የሚዘምር ነው ያለው፣ የክርስቶስ ደቀ መዝሙር ነው ያለው ወይስ የአርሴማ ደቀ መዝሙር፣ ወንድምና አቶች ነው ያለው? ይህን ጥያቄ ለራሳችሁ መልሱ። ማን ነው የምትከተሉት? የአደባባይ ምስጥር ነው መደበቅ ትችሉ። ክርስቶስን ተከተሉ፣ ሌላ ሁሉ አይጠቅምም። ህይወት ኢየሱስ ጋር ነው። ኢየሱስ ጌታ። አይ ጴንጤ አያፍርሙ እኮ አረ ይህንን ቪዲዮ ስማ አሁን እንደው ማን ይሙት አሁን እንደ ፕሮቴስታንቶች ግን እንደው ስለ እውነት ማለት ነው፣ እንደው ህሊናችሁ ይመስክርባችሁ። እንደው አታፍሩ፣ እንደው ግን እንደው ትንሽ ማፈርቋል። አሁን እናንተ በቃ አስተምሯችሁን ይዛችሁ መታችሁ ምናምን ከቅዱስ ቤተክርስቲያን ጋር ምናምን አስተምሯችሁን ኮምፔር ስታደርጉ ምናምን ምናምን እንደው ከዛ እውነቱን ህሊናችሁ እየነገራችሁ ምናምን ሐሰትን መስክራችሁ ስትሄዱ ምናምን እንዴት ብላችሁ ነው ከጌታ ጋር የምትኖሩት? እንደው ስሞት ስሙትላችሁ ስሙኝ። እስኪ እንደዚህ አሴኔ ቢዝነስማን የምትሰማኝ ሰውዬ ከመሳደብ ውጭ አማራጭ የለም። ቅን የሆናችሁትን ፕሮቴስታንቶች ነው የምነግራችሁ። እንዴት ብላችሁ ነው ጌታን አብራችሁ የምትሆኑት? ከመሳደብ ውጭ ሌላ የለም ያልከው እሱን ለራሴ ያዘው። ጌ እንደዚህ አይነት ነገር አይናገርም። አትልፋ። እሱ ያንተ ነው። አሁን የተናገርከውን በሙሉ ለራሴ ልታወራ በነበር ገልብጠህ ወደ የተናገርከው ክብርና አምልኮ ውዳሴ ለእግዚአብሔር ብቻ ይሁን ማለት ነው። የሚያሳፍረው እናንትናን ጨምረ ከስር ታኳ አስገብተ ካላመለክ አይሆንም ነው አራይ ተወጋይ መጀመሪያ አንተ እፈር። ኢየሱስ ላይ ደርበ እያመለክ ያለው አንተ እፈር። ኢየሱስ ላይ ጨምረ ጨማምረ እናንተናም ቤዛ ናቸው ብለህ የምታስብ አንተ እፈር። ለአንተ ነበረ ይሄ ቃል የሚገባው እፈር። ያልተጻፈውን ስታነብ አላፈርክም፣ አንተ የተጻፈውን ማንበብ ያሳፍራል። አቢ ተቢ ተቢ ተቢ ተቢ አረ ኢየሱስ ብቻውን ጌታ ነው ከሱ ውጭ ሕይወት የለም። እሱ ላይ ደርበን አናመልክም ብቻውን ያድናል። መጽሐፍ ቅዱስ እያነበበ ነው ከነ እንትና ጋር ከነ ማን ነው ስሙ? ያ ማነው ስሙ? ጋይስ ከነ እንዳልክ ጋር መጽሐፍ ቅዱስ እያነበቡ ነው። ፕሮቴስታንት ወንድሞቻችን ወንድሞቻችን እጃቸውን ዘርግተው ተቀብለው መጽሐፍ ቅዱስ እያስጠኑት ነው፣ ወንጌልን እየሰበኩ ነው። ላይቭ ላይ የለም አሁን የለም። ጌታ ይመስገን፣ ክብሩን ይሰጥ። መዳን ያለ አዎ ከሌ ብሎ መሳደብ አቁሟል። የጌታ ሰው ሲሆን ደግሞ ሰይ ይሁን ይመች ነው እንጂ ለምን ሆንክ ብሎ መሳደብ ጥሩ አይደለም። ሰይጣን ነው ባይዘው፣ ሰይጣን ሰይጣን ነው። ተሳደቡ ተሳደቡ የሚላችሁ አትሳደቡ። ጌታን ከተቀበለ ምን አገባችሁ? ሀገሬ ጋራ ነው። ሃይማኖት የግል ነው። ልክ ኮሪን ጋይስ ይሁን አይ የፈለገውን ሃይማኖት ይከተል። በፈለገው ሰዓት ወደ ፈለገው መንገድ ይሄድ። ሃይማኖት የግል ነው። ለምን ተሳደባላችሁ? ለምን መሳደብ? ምን አስፈለገ? ምናልባት ስድባችሁ ወደ ብሮት ሊሆን ይችላል እኮ ሃይማኖቱን ይቀየራል። ስለምን ተሳደቡ? በቃ ምን ታጋላችሁ? ስለዚህ ራሳችሁን ጠይቁ። ጠይቁ። መተ እኔን ለማስተማርና እኔ ለመምከር ስትሞክር ወይ ስትሞክሪ፣ ኳላሽ ያስቀበትሽን ስላደና አንስተሽ አንስተሽ የፈለግሽውን በይ፣ ከአንገች ላይ ያሰርሽውን ክር አውልቀሽ የፈለግሽውን በይ በለው። እናንተ ቤት እናንተ ቤት ይሰራል እኛ ቤት እኛ ቤት አይሰራም። የእናንተ የእናንተ ሃይማኖት በጣም እናንተን ይቆጣል። እኛ ግን ስንናገር ሃይማኖታችን እዛ ጋር የሆነ ነገር ብሎ ይለናል። አይደለም እናንተ ስትዘርፉ ስትቆጡ ምንም አይደለም አይደለም አንተ እኔ ዓለም አያውቀውም። መንፈስ ቅዱስን ዓለም አያውቀውምአውቃለሁ ጌታን ጌታን ዓለም አያውቀውም። ይወዝ ላይክ እኔ አንዳንድ ሰዎች እኔ ቆን ዴሬ ቆ ቴሌቪዥን ላይ የምሰራ የነበረ ሰው እኮ ነኝ። ነገ እንዴት ይሄን ህዝብ እንደማ እንደማግባባው አውቀዋለሁ። ኮስካት ቲክቶክ ላይ ድራማ እሰራለሁ። ቢያንስ ኧረ በይ እኔ አንድ ነገር ማውራት ፈልጋለሁ። ኢየሱስ ሰው ይወዳል። እኔ እዚህ ላላችሁ ሰዎች አንድ የዘውትር መልዕክት አለኝ። ኢየሱስ ፍቅር ነው። እኔ እና እስካት እንተዋወቃለን። የሆነ ሰፈር የኃጢአት መንደር ላይ ተገናኝተን እናውቃለን። እኔ እና እስካት ዛሬ፣ እኔ እና እስካት ኢየሱስ እያለን ተገናኘን። በኢየሱስ በጣም ነው የገረመኝ። እስካት ባይዘው፣ ምክንያቱም እኔ እናንተ ችርስ ተባብለናል እኮ። እስካት ችርስ፣ ክብር ለኢየሱስ ይሁን። ወንጌል አወራን። ኢየሱስ እንዴት አይነት ድንቅ አምላክ ነው! እንዳንተ ያለ በዘመናት መካከል የለም፣ አይገኝም፣ ሊኖር አይችልም። አንተ ብቸኛ ነህ ኢየሱስ ብቻውን ጌታ ነው። አይገኝም፣ ሊኖር አይችልም። ብቻውን ጌታ ነው። አሜን። የኢየሱስ ስም ይባረክ። የኢየሱስ ፍቅር እንደዚህ ነው። በዚህ እድሜ እንግዲህ ዘመኔን ሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያገለገልኩት። ጠብ እርግፍ ብዬ በታማኝነት ነው ያገለገልኩት። ቅድም ለምንድን ነው ኢየሱስን የምሰብከው ብለ ጠይቀኛል። ባይዘዌ ኢየሱስን ብዙ ጊዜ የዘጠኝ ሰዓት የአስር ሰዓት መንገድ በእግረ እየሄድኩ ነበረ ማገለግለው። ከደቡብ ክልል ነው የመጣሁትኝ። በጣም ከትንሽ ገጠር ነው የመጣሁትኝ እና እዛ በማገለግል ሰዓት ዘጠኝ ሰዓት የስምንት ሰዓት መንገድ በእግራችን እየሄድን ነው የምናገለግለው በጣም ከባድ። ጊዜ ነበረ። ሌሊት ላይ በእግራችን ሄደን ቀን ምናምን አገልግለን ከዛ በኋላ ቂጣ ይሄ የቆጮ ቂጣና የተቆላ በቆሎ እየተሰጠን አገልግለን እንመጣለን። ሌላ ምንም ፍላጎት የለንም። እና በመንገድ እየሄድኩኝ የዘላለም ህይወት እንዳለኝ አይሰማኝም። ኢተርናል ላይፍ አሹራንስ ውስጥ የለም። እና አገልግልና ወይ ሰብኬ የሆነ ነገር እልና በጣም ትምህርት እያዘጋጀው የመናፍቃን ማንነትና መልሶቻቸው እያል ጴንጤ በቃ ባገኝ ማለት ነው። እንደዚህ በቴስታ ራሱ በቃ በበረግዳቸውላ በጣም ነበር የምጠላው ጴንጤ። በጣም በጣም እኛ ቢራ እየጠጣን እነሱ ምሪ እንዳይስጠጡ እናደዳለሁ። ለምን አይጠጡም ማለት በጽድቅ ይኮንኑ ነበረ ማለት ነው እና በጣም ጴንጤ ጠል ነበርኩኝ። ከዛ በኋላ የዘላለም ማለት የዘላለም ህይወት ዋስትና የለኝም በስራ ነው የምንጸድቀው ይላል። ከዛ ከሰዓት ላይ በጣም አስፈሪ የሆነ መዝሙር እንደምታውቀው የሊቀ መዘምራን የክነጥበብ መዝሙር ይከፈት ነበረ። በስራዬ የት ይሆን መግቢያ የሚለው መዝሙር ደግሞ በጣም ያስፈራኛል፣ በጣም ያስፈራኛል። ከዛ ኃጢአት፣ እንደምታውቁት ባህልዮ በነቢ በገቢል ነው ይባል፣ በማሰብ በመናገርና በማድረግ እንዴ፣ ባላደርግኮ ያሰብኩት ብዙ ነገር ነው እና እላለው፣ ፈራለው። በጣም ጭንቀት ውስጥ ነው ምሞላው። አገልግዬም የዘላለም ህይወት ዋስትና ማንም አይነግረኝም። ጸድቅ ያለው ምን ሰው የለም ድኝ ያለው የሚል ሰው የለም። ስለዚህ ይሄ ሁሉ ጥያቄ በህይወት ውስጥ እያለ የሚገርም ነገር መጽሐፉን ለብዙ ሰዎች እንትን እንዲሆን አንድ ወዳጄ ይሄን በዚህ መጽሐፍ ነው ወደ ጌታ የመጣሁት። በዚህ መጽሐፍ የተቀበረ መክሊት ይባላል። ይሄን መጽሐፍ የምታገኙ ሰዎች የዲያቆን አግዝ ነው። አሁን ከኛ ጋር እዚህ ቲክታክ ላይ ያገለግላል። የተቀበረ መክሊት የሚል ለማርያም የተሰጠ የአምላክነት ስፍራ ለሚካኤል የተሰጠ የአምላክነት ስፍራ ለቅዱሳን የተሰጠ የአምላክነት ስፍራ እያለ ኮምፓራቲቭ ቲዮሎጂ ነው የሚያደርገውና ይሄንን አነበብኩኝ። የመጨረሻ ይሄንን አነበብኩኝ። ከዛ ጥያቄ በውስጥ የተፈጠረ ስጠይቅ ተውተው ይባላል ተውተው። ይሄንን አባቶች ጋር ጠይቅ እሄዳለሁ፣ ጠይቃለሁ። አባቶችም አባቶችን ጠይቅ። የት ያለ አባት ነው የምጠይቀው? ፌዴራል ነው መሄደው? ልክ እንደ ሰበር ሰሚ ችሎት የት ነው መሄደው ብዬ በጣም በፍርሃት ውስጥ ነበርኩኝ። የመጨረሻውን ጉባኤ አድርገን አናውጠን ነበር። የወጣሁት እኔ የመጨረሻው፣ በጋሻው የተወገዘበትን ወይም የተባረረበትን ጉባኤ ያደረግኩት እኔ ነኝ። በሀገራችን ላይ ወንድሜ ዲያቆን ነጋል የሚባል ነበረ። ከእርሱ ጋር ነው አብረን ያደረግነው የመጨረሻ። ከዛ አብረን ወጣን። ይህን መጽሐፍ የምትፈልጉ በውስጥ አወሩኛላችሁ። ዲያቆን አግዛቸው ጋር ትገዛላችሁ። እና ለምንድነው ኢየሱስን የምትሰብኩ ካልከኝ፣ ወደ ጌታ ወደ ኢየሱስ ክርስቶስ የመጣሁት ሕይወት በርቶልኝ ነው። ተነክቼ ነው የመጣሁት። እንደምታውቀው ለገንዘብ ብለን አይደለም። ይመጣ ገንዘብ እዛ ቤት ነው ያለው። ወዳጅ ንግስ ላይ ገንዘብ ስንሰበስብ እስከ ጉልበታችን ድረስ ነበር። ወርቅ የሚወጣበት በጆንያ፣ ቁልቢ ገብርኤል በጆንያ የሚወጣበት፣ ሐዋሳ ገብርኤል የሚወጣበት ገንዘብ እንደ አሸን የሚቆጠርበትና እንደ ጎርፍ የሚያጥለቀልቅበትን ቤት ትተን ስንወጣ ባጃጅ የሚያሳፍረን ሰው አልነበረም። ከተማ ላይ ባጃጅ የሚያሳፍረን ሰው አልነበረም። ሰው ሁሉ ጠላን። በጣም የሚያስጠላ ማለት በጣም የሚያስፈራ የሕይወት ስርዓት ውስጥ ገባን። ሰውም በጣም ነበረ የሚጠላን። ከዛ አንፃር በጣም ከባድ የሆነ ነገር ውስጥ ነበርኩኝ። ከዛ በኋላ ግን ደስ የሚል ስቃይ ነበረው። ደስ የሚል ስቃይ፣ ደስ የሚል ስቃይ ማለት ይተፋ ባህል፣ ሊደባደቡ ይመጣሉ፣ በጣም ይጠሏል። ትላንት አብሮ ይጠጣ አብሮ ይዘፍነው ምንም ያላሉ ሰውዬ ዛሬ ወደ ጌታ ብዙ ነገርን ይናገራል እና በጣም ከባድ ነገር ነበረ፣ ውስጥ የነበረው ለምንድን ነው ኢየሱስን የምሰቆ? ካልከኝ ኢየሱስ ብቻ የህይወቴን ጥያቄ ስለመለሰ። ኢየሱስ ብቻ የህይወቴን ጥያቄ መልሷል። ኢየሱስ ብቻ የህይወቴን ጥያቄ መልሶልኛል። ትክክል። ከሱ ውጪ የለም፣ በቃ የዘላለም ህይወት፣ የሰላም ምንጭ እሱ ነው። ፍርሃትን ፈጽሞ አስወግዶ ሰላምን የሚሰጥ አምላክ አለ። ወደ ኢየሱስ ነው፣ ሌላ አማራጭ የለም። ምንም አማራጭ የለም። ኢየሱስ ብቻውን ጌታ ነው። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። የኢየሱስ ስም ተባረከ። ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ተባረክ።